የሀገር ውስጥና የውጭ ባለሀብቶች በሀገሪቱ በተገነቡ የኢንዱስትሪ ልማት ፓርኮች ገብተው ዋለ ንዋያቸውን እንዲያፈሱ ትኩረት ተሰጥቶ የተሰራ መሆኑን የኢትዮጵያ የኢንቨስትመንት ልማት ኮሚሽን ገለጸ። የኢትዮጵያ የኢንቨስትመንት ልማት ኮሚሽንና የአማራ ክልል ከፍተኛ የስራ ኃላፊዎች በባህር ዳር ከተማ የሚገኙ የኢንዱስትሪ ልማት የስራ እንቅስቃሴዎችን ተመልክተዋል። ካሰው መንጌ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በባህር ዳር የሚገኙ የኢንዱስትሪ የልማት እንቅስቃሴዎችን ተመልክተዋል። የስራ ኃላፊዎቹ የራባል የብረታብረት ማምረቻ ኃላፊነቱ የተወሰነ የግል ማህበርና በኢንዱስትሪ ልማት ፓርኮች የባህር ዳር ልዩ የኢኮኖሚ ዞን ውስጥ የሚገኙ አምራች ኢንዱስትሪዎችን የስራ እንቅስቃሴ ተመልክተዋል። በኢንዱስትሪ ፓርኮች ልማት ኮርፖሬሽን የባህር ዳር ልዩ የኢንዱስትሪ ዞን አምስት ባለሀብቶች ወደ ፓርኩ የገቡ ሲሆን ቀሪ ሶስት የለሙ ሸዶች ባለሀብቶቹን የሚጠባበቁ ናቸው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ በክልሉ የሚ ገኙ የኢንዱስትሪ ዞኖች እያጋጠሙ ያሉ ችግሮችን በመለየትና በመፍታት በሙሉ አቅማቸው እንዲሰሩ በተያያዘው በጀት አመት ትኩረት ተሰጥቶ ይሰራል ብለዋል በዚህ በጀት አመት በዋናነት ኢንቨስትመንቱ ላይ ስራ መስራት አለብን ብለን አቅደናል ስለዚህ ይህንን ማድረግ የምንችለው አንዱ መሰረተ ልማት የተሟላላቸው ሁሉም አገልግሎት የሚሰጥባቸው ከአንድ ማዕከል አገልግሎት ጀምሮ ሁሉም መሰረተ ልማት የተሟላላቸው የኢንዱስትሪ ፓርኮች ወይም ደግሞ ልዩ ኢኮኖሚ ዞኖች አሉ በክልላችን እነዚህ ልዩ ኢኮኖሚክ ዞኖች በሙሉ አቅማቸው ወደ ስራ በሚገቡበት ሁኔታ ላይ ከፌዴራል ተቋማት ጋር በቅንጅት በመስራት ና እነዚህ በሙሉ አቅሙ አቅማቸው ቀድማቸው ወደ ስራ እንዲገቡ በማድረግ ረገድ ከኮሚሽኑ ጋርም ከፌዴራል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በቅርበ በመስራት ፓርኮቻችን ወይም ደግሞ ልዩ ኢኮኖሚክ ዞኖች ሙሉ በሙሉ ወደ ስራ የሚገቡት ሁኔታ ለመፍጠር ከክልሉ መንግስት በኩል የሚጠበቁ ኃላፊነቶችንና ስራዎችን በሙሉ ለመወጣት ቢሮችን ቁርጠኛ ነው ማለት። የክልሉ የሰላም ሁኔታ እየተሻሻለ መምጣቱንና ለኢንቨስትመንት ምቹ መሆኑን የገለጹት ቢሮ ኃላፊው በተያዘው በጀት ዓመት 486 ቢሊዮን ብር ያስመዘገቡ ባለሀብቶች ወደ ክልሉ ለመሳብ ትኩረት ተሰጥቶ እየተሰራ መሆኑንም አንስተዋል። ከትናንት ዛሬ ሰላሙ እየተሻሻለ መጥቷል። ይህም በመሆኑ ጉዳይ በመሆኑ ምክንያት በክልላችን መጥተው ኢንቨስት የሚያደርጉ ባለ ሀብቶች ቁጥር ከ2016 2017 ጨምሯል። 2018 የተሻለ ኢንቨስትመንት ለመሳብ በሰፊው አቅድናል። በዚህ በዚየት ዓመት የተሻለ ኢንቨስተር ወደ ክልላችን ይመጣል ብለን እናስባለን። እንደ ሀገር 21 ልዩ የኢኮኖሚ ዞኖች መኖራቸውና ከነዚህም ውስጥ አንዱ የሆነው የባህር ዳር ልዩ የኢኮኖሚ ዞን ለባለሀብቶች ምቹ የሆነና የተሟላ መሰረተ ልማት ያለበት መሆኑን የገለጹት የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ በማዕከሉ ባለሀብቶች ገብተው እንዲያለሙ የሚያስችሉ የተለያዩ የኢንቨስትመንት ማሻሻያ ስራዎች መሰራታቸውን ገልጸዋል። እንደ ኢንቨስትመንት ኮሚሽን በሺዎች በሚሊዮኖች የውጭ ባለሀብቶች የተለያየ እውቀት፣ የተለያየ ክህሎት፣ የተለያየ ቴክኖሎጂ፣ የተለያየ መጠን ያለው የውጭ ሀብት ይዘው ወደ ኢትዮጵያ እንዲመጡ እንፈልጋለን። ለዛ ደግሞ እንዳገር አሳሬ የነበሩ የኢንቨስትመንት ከባቢውን ገፊ የነበሩ የቢዝነስ ከባቢውን ገፊ እንዲሆን ሲያደርጉ የነበሩ በማሻሻል ስራዎች ትላልቅ ስራዎች ሰርቷል። በኢንቨስትመንት ኮሚሽን በኩል በክልሉ ያለውን ጸጋ በማስተዋወቅ ባለሀብቶች ወደ ክልሉ ገብተው እንዲያለሙ ከክልሉ መንግስት ጋር በቅንጅት እንደሚሰሩም ምክትል ኮሚሽነሩ ገልጸዋል። አሁን ያለው የአማራ ክልል አሁን እኔ አካል ባለሁበት ባህር ዳር ለኢንቨስትመንት ምቹ የሆነ ከባቢ እንዳለ ነው የሚገባኝ። ፐርሰፕሽኑ ካልሆነ በስተቀር በተጨባጭ ለሰላም ለኢንቨስትመንት እንቅፋት የሚሆን ነገር አለ ብዬ ለመናገር አልደፍርም። በእኛም በኢትዮጵያ ኢንቨስትመንት ኮሚሽን በኩል ደግሞ በተለይ የውጭ ባለ ሀብቶች አሁንም ክልሉ ላይ ያሉ ጸጋዎች በጣም ብዙ ናቸው፣ ቆጥራቸው አያልቁ ሰው። እነዛ ደግሞ አሁን ለለውጥ ዝግጁ በሆነ መንግስት ተደግፈው ወደ ውጤት ለመቀየር ዝግጅት ስላለ እኛም ቢሆን ይህንን ፋሲሊቴት ለማድረግ በጣም ዝግጁ መሆናችን ለመግለጽ ፈልጋለኝ። እንደ ሀገር የኢንቨስትመንት እንቅስቃሴውን ለማሳደግ በትኩረት ይሰራል ያሉት ምክትል ኮሚሽነሩ ለዚህም የታላቁ የሕዳሴ ግድብ መጠናቀቅ በዘርፉ ያለውን የኃይል አቅርቦት ችግር በመፍታት ትልቅ አቅም የሚፈጥር ነው ብለዋል።